ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ ሁለት ሁለት ሺ አስራ ሰባት አመተ ምረት የረፋድ ዜናዎችን ይዘንላችሁ ቀርበናል። የጤና ባለሙያዎች ንቅናቄ ዓርብ ዕለት ያወጣውን የስራ ማቆም አድማ መጠናቀቅ ቀልብሶ አድማው እንዲቀጥል ሲል አሳስበዋል። በአማራ ክልል በአገዛዙ ጦርና በአፋ ባሃ መካከል እየተደረጉ ያሉ ውጊያዎች ተጠናክረው እንደቀጠሉ ነው። መከላከያው እርስ በርሱ ውጊያ ጀምሯል። ዝርዝር የጦር ግንባር መረጃ ይዘናል። የሲዳማ ቡናና የወላይታ ዲቻ የኢትዮጵያ ዋንጫ የፍጻሜ ጫ ግንባታ በዝግ እንዲደረግ መወሰኑን ተከትሎ በመዲናዋ ግጭት ተቀስቅሷል። የሰው ህይወት ጠፍቷል። ውጥረት ተፈጥሯል። ህወሃትና ኤርትራ የጋራ ወታደራዊ ስልጠና ሊያደርጉ ነው የተባለ ሲሆን ሱዳን ደግሞ አውሮፕላኖቿን ወደ አስመራ ልካለች። ሰሙታላችሁ በሎስ አንጀለስ በተነሳው ተቃውሞ የጸጥታ ኃይሎች አስለቃሽ ጭስ ሲተኩሱ ተሽከርካሪዎች ተቃጥለዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስ ሰብስክራይብ ላይክና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ! የጤና ባለሙያዎች ንቅናቄ አርብ ዕለት ያወጣውን የስራ ማቆም አድማ መጠናቀቅ ቀልብሶ አድማው እንዲቀጥል ሲላሳሰበ። ባለፈው አርብ ግንቦት 29 2017 ዓ.ም የጤና ባለሙያዎች ማህበር ንቅናቄ በቅድመ ሁኔታዎችና የህመምተኞችን አስቸጋሪ ሁኔታ ውስጥ መገኘት ከግምት ውስጥ በማስገባት ከዛሬ ሰኞ ጀምሮ ሐኪሞች የስራ ገበታቸው ላይ እንዲገኙ አሳስቦ ነበር። ከጤና ሚኒስቴር አማካሪ ጋር ይፋዊ ያልሆነ ንግግር አድርጎ የነበረው የጤና ባለሙያዎች ንቅናቄ ድርድር ቡድን የተደረሰበትን ውሳኔ አውስቷል። በዚህም መሰረት ንቅናቄው ዛሬ ሰኞ የጤና ባለሙያዎች ወደ ስራ እንዲመለሱ በመግለጫ የሚያሳውቅ ከሆነ እስከ ማክሰኞ የታሰሩ እንደሚፈቱና ጥያቄዎቻቸው እንዲመለሱ ጤና ሚኒስትር በቃል ደረጃ ገልጾላቸው እንደነበር አንስቷል። ይሁን እንጂ ከዚህ ስምምነት በኋላ ክህደት ብርቁ ያልሆነው የብልጽግናው አገዛዝ በጤና ሚኒስትር በኩል የታሰሩት እንደማይፈቱና ሌሎች ሊታሰሩ የሚችሉም እንዳሉ ጥያቄዎቻቸውን ለመመለስም ያን ያህል ፈቃደኛ እንዳልሆነ ገልጾላቸዋል። እንዲሁም አዲስ እስሮች እንደሚደረጉና ይዛቸው እንዳሉ የገለጸው ንቅናቄው ዛሬ ሰኞ ይቆማል የተባለውን የስራ ማቆም አድማ እንዲቀጥል አዟል። የሀኪሞቹ የድርድር ጉዞ የሚያሳየው ብልጽግና በየትኛው መስክ ታማኝና ሀቀኛ ድርድር እንደማያደርግ ነው ብለዋል አስተያየት ሰጪዎች። ሐኪሞቹም ብልጽግናን አምነው ወደ ድርድር መግባታቸው ስህተት እንደነበርና ይህ የድርድር እንቅስቃሴም የመነጣጠያና ትግሉን የማዳከሚያ መንገድ እንደሆነ እየተነገረ ነው። የጤና ባለሙያዎች ንቅናቄ እኛ እንደ ቦርድ ይህንን ቀውስ በውይይት ለመፍታት ኃላፊነት፣ ትዕግስትና እውነተኛ ከፍተኛ ፈቃደኝነት አሳይተናል። ሚኒስትር መስሪያ ቤቱ ግን በድርጊቱና በዝምታው በግልጽ እንዳሳየው የአገሪቱን የጤና ስርዓት የሚያገለግሉ ባለሙያዎችን ለመጠበቅ፣ ለማዳመጥ ወይም ለመደራደር ፈቃደኛ ለመሆኑን በግልጽ አሳይተዋል። ስለዚህ በመላ ሀገሪቱ የምትገኙ የጤና ባለሙያዎች ይህን ጥሪ እናቀርባለን ሲል የስራ ማቆም አድማው እንዲቀጥል ወስኗል። በቀጣይ ሰኔ 6 2017 ደግሞ አብይ አህመድ የጤና ባለሙያዎችን ስብሰባ መጥረታቸው እየተነገረ ነው። በአማራ ክልል በአገዛዙ ጦርና በአፋ ባሃ መካከል እየተደረጉ ያሉ ውጊያዎች ተጠናክረው እንደቀጠሉ ነው። የአፋ ባሃ የአዲስ ዓለማየሁ ሰባተኛ ክፍለ ጦር የደጃዝማች ተድላ ጓሉ ብርጌድ በምስራቅ ጎጃም ወገና መገጅ ላይ የመጣውን የብርሃኑ ጁላ ሰራዊት ከፍተኛ ውጊያ በማድረግ ሙትና ቁስለኛ አድርገው እንዲመለስ አድርገውታል። በተመሳሳይ በአንድ ሳምንት ውስጥ ከብልጽግና ጦር በመውጣት የአዲስ ዓለማየሁ ሰባተኛ ክፍለ ጦር አብራጅት ብርጌድን 14 የመከላከያ አባላት ሰባት ሚሊሻ እና ሁለት አድማ ብተናዎች ተቀላቅለዋል። በሌላ በኩል ደግሞ ከትናንት በስቲያ ግንቦት 30 2017 ዓ ም የብርሃኑ ጁላ ሰራዊት እርስ በርሱ ተጫርሷል ሲል የአፋ ቡሃ ጎጃም አሳውቋል። ከምሽቱ ሁለት ሰዓት በፈለገ ብርሃን ንዑስ ወረዳ ማርያም ተግባኝ ቀበሌ ልዩ ስሟ ኩሪሜዳ በምትባል ቦታ የመከላከያ ሰራዊት የእርስ በርስ ተኩስ ከፍቶ መደበኛ ውጊያ በሚመስል መልኩ የተኩስ ምልልስ ሲያካሄድ አንዱ የመከላከያ አባል ቦምብ በመጣል ሶስቱን የመከላከያ አባላት ገድሏል። ሰባት የሚደርሱት የመከላከያ አባላት ደግሞ ከባድ ቁስለኛ አድርጓቸው በመጨረሻም ጥይቱን ሲጨርስ ገዳዩንም ረሽነውታል። በዚሁ በጎጃም ቀጠና ህዝባዊ ውይይቶች እንደቀጠሉ ናቸው። የጎጃም አገው ምድር ሶስተኛ ክፍለ ጦር አቤ ጉበኛ ብርጌድ ያሉበትን የውስጥ ችግሮች ፈቶ አዳዲስ አመራሮችን በሪፎርም ካመጣ በኋላ በተለያዩ ቀበሌዎች ከክፍለ ጦር በመጡ አመራሮችና የብርጌድ አመራሮች ከማህበረሰቡ ጋር ውይይቶችን አድርገዋል። በተያያዘ በአገዛዙ የድሮን ጥቃት የወደመው በዳንግላ አቅራቢያ የሚገኘው የአፈሳ ሁለተኛ ደረጃ ትምህርት ቤት በፋኖና በህዝቡ ትብብር ማህበር እድሳት ተደርጎለታል። እንዲሁም በዙማ ወንዝ ላይ በፋኖና በአካባቢው ማህበረሰብ ትብብ አንድ ዘመናዊ ድልድይ ተገንብተዋል። ድልድዩን በቢት ወደድ መንገሻ ጀንበሬ ብርጌድ እና የሊጋባ ማህበረሰብ በጋራ ከ1 ነጥብ 5 ሚሊዮን ብር በላይ ወጪ በማድረግ ገንብተው ለምርቃት አብቅተውታል። በጎንደር ቀጠና ኢንጂነር ስመኘው በቀለ ክፍለ ጦርና አጼ ፋሲል ክፍለ ጦር ፎገራ ወረዳ የአገዛዙ ሰራዊት እና ካድሬ የአገዛዙን ቡድን በትነው ተዋል። በዚህ ስብሰባ ከፍተኛ የክልሉ የብልጽግና አመራሮች የተገኙ ቢሆንም ያ ያቀዱት እቅድ ሁሉ ባለመሳካቱ እንዲያሳልፉ ተገደዋል። በተመሳሳይ የብልጽግና ጦር ትናንት ሰኔ 1 2017 ዓ ም በደቡብ ጎንደር አንድ አቤት ወረዳ ላይ ትክል ድንጋይ ቀበሌ ትክል ድንጋይ ኢየሱስ የተባለች ቀደምት ቤተ ክርስቲያንን ሲዘርፍና ሲያዘርፍ ውለዋል። የቤተ ክርስቲያኗን ቁልፍ ያዥ አቶ ሙልጌታ አራጌን በግፍ በመደብደብ ቁልፍ በመቀማት የቤተ ክርስቲያኗን ጠባቂዎች ቄስ ምረት ፈረደና አቶ ሞላ ነጋን በመደብደብ ትጥቃቸውን አንድ ሰደፍና አንድ ታጣፊ ክላሽንኮፍ የጦር መሳሪያ ከቤተ ክርስቲያኗ ተቀማጭ አራት መቶ ሺህ ብር ጥሬ ገንዘብ ጋር ዘርፈዋል። ከዚህ በተጨማሪ በስቴደንሳ ብርጌድ ቀጠና ውስጥ በተያዘው ሳምንት ብቻ በአጎና አዳራ፣ ቀፎዬ፣ ቅዳሜ ገበያ፣ ዳት ጥናፋ፣ አንጋጫት በመሳሰሉት አካባቢዎች ከአርባ በላይ የአርሶ አደር የጦር መሳሪያዎችን በማሰርና በመደብደብ የግል ትጥቃቸውን ቀምተዋል። በላስታ ድብኮ ጋሸና ቀጠና በተደረገ አውደውጊያ ሬጅመንት መሪውን ጨምሮ በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ ሆነዋል። የአማራ ፋኖ ብሔራዊ ኃይል ወሎ ቤታ አማራ ላስታ ሳምነ ኮር ዋንተ አባተ ክፍለ ጦር በብልጽግና መራሹ መከላከያ ሰራዊት ላይ ከባድ ሰብዓዊ ቁሳዊ ኪሳራ አድርሰዋል። በክፍለ ጦሩ ስር የሚገኘው የዋክሹም አድማሱ ሻለቃ ግንቦት 30 2017 ዓ ም ከጧቱ ሁለት ሰዓት ላይ መነሻውን ጋሸና ከተማ አድርጎ የተንቀሳቀሰውን አንድ ሬጅመንት የብልጽግና ጦር በጣጃ ዙሮ ቆላ አቃት ሲደርስ ደፈጣ በመያዝ ከሰባት በላይ ሙትና ሶስት ቁስለኛ አድርጎታል። የሲዳማ ቡናና የወላይታ ዲቻ የኢትዮጵያ ዋንጫ የፍጻሜ ጨዋታ በዝግ እንዲደረግ መወሰኑን ተከትሎ በመዲናዋ ግጭት ተቀሰቀሰ። ትናንት ሰኔ 1 2017 ዓ ም በሲዳማ ቡናና በወላይታ ዲቻ የእግር ኳስ ክለቦች መካከል የተካሄደውን ኢትዮጵያ ዋንጫ የፍጻሜ ጨዋታ ደጋፊዎቻቸው እንዳይገቡና በዝግ ስታዲየም ጨዋታው እንዲካሄድ ብልጽግና በፌዴሬሽኑ በኩል ትእዛዝ አስተላልፎ ነበር። ሆኖም ከወላይታ እና ከሲዳማ ከመጡት ደጋፊዎች በተጨማሪ በአዲስ አበባ የሚገኙ የክለቦቹ ደጋፊዎች ለድጋፉ ወደ አዲስ አበባ ስታዲየም ቢያቀኑም ፖሊስ ከሜክሲኮ ከለጋሃርና ከስታዲየም አካባቢዎች ኃይል በመጠቀም ለመመለስ ሞክረዋል። ጨዋታው በዝግ ይካሄዳል መባሉን ያልሰሙና ያልተቀበሉ ደጋፊዎችም ከፖሊስ ጋር ተጋፍጠዋል። የአገዛዙ ፖሊስም እነዚህን ለኳስ ድጋፍ የመጡ ወጣቶች የኃይል እርምጃ ወስዶ ለሞትና ለከፍተኛ የአካል ጉዳት ዳርጓቸዋል። በዚህ በትናንትናው የደጋፊዎቹና የፖሊስ ግጭት ከወላይታዲቻ ደጋፊዎች መሀል ነው የተባለ አንድ ሰው በተተኮሰ ጥይት ሲገደል ከአስር በላይ የሚሆኑት ደግሞ ቆስለው ዘውዲቱ ሆስፒታል መግባታቸው መግባታቸውን የተገለጸው ደጋፊዎቹ እርስ በርስ ያልተጋጩ ቢሆንም ፖሊስ ግን ከላይ በወረደለት መመሪያ መሰረት ጭካኔ በተሞላበት መንገድ ሲገድል፣ ሲያሳድድና ሲያስር ነበር። በቅድሚያ ጨዋታው በዝግ ስታዲየም እንዲደረግ የታሰበው ብልጽግና በአዲስ አበባም ሆነ በሌሎች አካባቢዎች ህዝባዊ አመፅ ይነሳብኛል ብሎ በመፍራትና እንዲህ አይነት አጋጣሚዎች ደግሞ ለአመፁ መነሻ ይሆናሉ ብሎ በማመኑ ነው። ከዚህም ጋር ተያይዞ በትናንትና ዕለት በመዲናዋ ከፍተኛ ቁጥር ያለው የጸጥታ ኃይል አሰማርቶ ነበር። በዚህ በዝግ በተካሄደው ጨዋታ ወላይታ ድቻ ክለብ በሲዳማ ቡና ሁለት ለአንድ በሆነ ውጤት ተሸንፎ ዋንጫውን ማምጣቱ ተገልጸዋል። ህወሃትና ኤርትራ የጋራ ወታደራዊ ስልጠና ሊያደርጉ ነው የተባለ ሲሆን ሱዳን ደግሞ አውሮፕላኖቿን ወደ አስመራ አልካለች። በጀኔራል አብዱል ፈታህ የሚመራው የሱዳን ጦር በፖርት ሱዳን ባለው ዋና ማዘዣ ጣቢያው ላይ በዳጋለው ፈጥኖ ደራሽ ኃይል የድሮን ጥቃት እየደረሰበት ነው። በዚህ የተባበሩት አረብ ኤምሬቶች በዋናነት በተሳተፈችበት የድሮን ጥቃት የአየር ኃይልና ሜካናይዝድ ኃይሎቹ ለከፍተኛ ድብደባ ተዳርገዋል ተብሏል። ታዲያ ከዚህ ጋር ተያይዞ ጥገና የተደረገላቸውን ጨምሮ ሌሎች አውሮፕላኖች ከፖርት ሱዳን ወደ ኤርትራ አስመራ ገብተዋል የሚል መረጃ ወጥተዋል። ይህም ኢሳያስና አልቡርሃን ባላቸው አጋርነት የተነሳ የተወሰነ እንደሆነ ተገልጸዋል። ሀምዳን ዳጋሎ ኤርትራ በሱዳኑ ጦርነት እጇን አስገብታለች ሲሉ ይወቅሳሉ። በሌላ በኩል ደግሞ የኤርትራ ጦር ከህወሓት ኃይሎች ጋር የጋራ ወታደራዊ ልምምድ ለማድረግ እየሰሩ ነው የሚል መረጃ እየወጣ ሲሆን ይህ ግን በሁለቱም ኃይሎች በኩል አልተረጋገጠም። ይህ በእንዲህ እንዳለ የብልጽግናው አገዛዝ አፋር መጋሌ አካባቢ እያደረገ ያለውን የትግራይ ኃይሎችን የማስከዳት እንቅስቃሴ ቀጥሎበታል። በዚያ አካባቢ የትግራይ ኃይሎች በተለይ ከደቡባዊ ትግራይ ቀጠና በመነሳት ወታደራዊ ስልጠና እየወሰዱ ሲሆን ይህም ከብልጽግና ጦር ጋር በጋራ የሚካሄድ ነው። በሎስ አንጀለስ በተነሳው ተቃውሞ የጸጥታ ኃይሎች አስለቃሽ ጭስ ሲተኩሱ ተሽከርካሪዎች ተቃጠሉ። የፕሬዚዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለውን እርምጃ ተከትሎ በአሜሪካ ሎስ አንጀለስ ከተማ ሰልፍ በወጡ ተቃዋሚዎች ላይ የጸጥታ ኃይሎች አስለቃሽ ጭስና የፕላስቲክ ጥይት ተኩሰዋል። ተቃውሞ ከጀመሩ ሶስተኛ ቀናቸውን ያስቆጠሩት ሰልፈኞች ከከተማዋ ፖሊስና ትራምፕ ካሰማሯቸው ወታደሮች ጋር ተፋጠዋል። ወታደሮች ከአርብ ዕለት ጀምሮ ተቃውሞ የወጡትን ሰልፈኞች ወደ ኋላ ገፍተው ያላቸው የሀገር ውስጥ ደህንነት መለያ ያላቸው የጸጥታ ኃይሎች ደግሞ አስለቃሽ ጭስ፣ የሚያቃጥል ፈሳሽ፣ ፔፐር ስፕሬይ እና ሌላ ገዳይ ያልሆነ መሳሪያ በሰልፈኞች ላይ ተጠቅመዋል። ሰልፈኞች የከተማዋን ማዕከላዊ ክፍል የሚያቋርጠውን ዋነኛ መንገድ የዘጉ ሲሆን ይህም የተሽከርካሪዎችን ፍሰት ዘግቷል። በርካታ ሰዎችም በመንገዱ መሻገሪያዎች፣ እንዲሁም በመንገዱ መግቢያና መውጫ ላይ ተሰብስበው ታይተዋል። የከተማዋ ፖሊስ በኤክስ ገጹ ባወጣው መረጃ የካሊፎርኒያ የፍጥነት መንገድ ተቆጣጣሪ መኮንኖች ሰልፈኞቹን ከመንገዱ ላይ ለመበት በተን መንቀሳቀሳቸውን አስታውቋል። በተቃዋሚዎች በተዘጋው መንገድ ላይ የነበረው ዘጋቢ ከቢቢሲ ጋር ቆይታ ባደረገበት ሰዓት ከኋላው የጸጥታ ኃይሎች ሰልፈኞችን ለመበተን የሚጠቀሟቸውን ገዳይ ያልሆኑ ፈንጂዎችና የሄሊኮፕተር ድም ይሰማ ነበር። ከሰዓታት በኋላ ፖሊስ ሰልፈኞች በመበተን መንገዱን እንደገና እንዲከፈት ማድረጉን አስታውቋል። መንገዱን ለመክፈት በተደረገው እንቅስቃሴ የታሰሩ ሰዎች መኖራቸውን የካሊፎርኒያ የፍጥነት መንገድ ተቆጣጣሪ ተቋም በኤክስ ገጹ ጽፏል። የተለያዩ የከተማዋ ጎዳናዎች ሰልፈኞች የሚያቀጣጥሏቸው ርችቶችና የጸጥታ ኃይሎች የሚጠቀሙት መሳሪያ ድምጾች ሲስተጋቡባቸው ውለዋል። በአንድ የከተማዋ ክፍል ንብረትነታቸው ዋይሞ የተባለ ትራንስፖርት ኩባንያ የሆኑና ሰው አልባ የኤሌክትሪክ ተሽከርካሪዎች ተቃጥለው ታይተዋል። ተሽከርካሪዎቹ በቃጠሎው ሙሉ በሙሉ ወድመዋል። በዚህ የተነሳ የታክሲ አገልግሎት አቅራቢው ዋይሞ በሎስ አንጀለስ ዳውንታውን የሚሰጠውን አገልግሎት አቋርጧል። ፕሬዚዳንት ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ሰልፈኞቹን የተከፈላቸው አማጺዎች በማለት ጠርተዋል።